ማዛማመድ የአሜሪካ መንግስት ያውቋል ያለችውን የኢቢኤስ የትርምስ ድራማ አሁንም ድረስ አነጋጋሪነቱ ቀጥሏል። ቅድሚያ ባህር ዳርና አካባቢውን ሲቀጥል ደግሞ አዲስ አበባና መላው አማራ ክልልን በንዴትና ቁጭት ለማነሳሳት ዝግጅቱን ያጠናቀቀውን የብርቱካን ድራማ በሀሰት ተዘርቶ በሴራ ፖለቲካ ታጭዶ በጥላቻ ተፈጭቶ በእንባ ተቦክቶ የደማ ዶኖ የቀረበው የብርቱካን ፊልም ሲል ሰይሞ ዶክመንተሪ ያቀረበው ፋና ይፋ ያደረጋቸው እውነታዎች ከቶሆኑም ሊስተባበሉ የሚችሉ አይደለም ተብሏል። ጥያቄው ይህን ስርጭት ለማድረግ እንዲያስተላልፍ የተመረጠው የቴሌቪዥን ጣቢያ ስራ እንዲቀጥል የፈቀደው ክፍል ጋር ያለው ጉዳይ አለመጥራቱ ነው። ኢቢኤስ በባለቤቶቹ የትውልድ ሀገር ኤርትራ እንኳን ስርጭት አስመራን መርገጥ ተከትሎ ሳለ ኢትዮጵያን በዚህ ደረጃ ለማተራመስ በሚሉ ሰዎች የተዘጋጀ ፕሮግራም አስተላልፎ እንዴት ኢትዮጵያ ውስጥ ይቆያል የሚል ጥያቄ የሚያነሱ በርካቶች ናቸው። ነገስ ተመሳሳይ ተግባር ላለመፈጸሙ ምን ማስረጃ አለ ሲሉም ይጠይቃሉ። ውጥኑ ባይከሽፍ ኖሮ ሊከሰት የሚችለውን አጀንዳ የሚያነሱና ከሀገር ውስጥና ሀገር ውጭ ያሉ መረጃም ያላቸው ብርትኮ ብርቱካንን ማሸሽ ወይም መሰወር ቢቻል ኖሮ ወዲያውኑ የሚበተኑ የአድማ መቀስቀሻ አጫጭር ቪዲዮዎች፣ ቲሸርቶች፣ ብጥብጥ የሚያስነሱ አካላት ወዘተ ዝግጅትም ተጠናቆ እንደነበር ነው የተገለጸው። ብርቱካን ኢቤስ ላይ እንደተቀረጸች የንግድ ባንኳ በሁለት ቀን ብቻ ከ3 ሚሊዮን ብር በላይ እንደገባላት ነው በተጨማሪ መረጃም የተገለጸው። የምርመራውን ወደፊት እንደሚያሰፋውም ይገመታል። ከአዲስ አበባ ወደ ካናዳ ከካናዳ ወደ አሜሪካ ተዘርግቶ የተሰራው ድራማ ታስቦበትና ተመክሮበት የተገባበት ለመሆኑ ራሷን ጋዜጠኛ የምትለው ማዛማመድም በስልክ ከብርት እት ጋር ያደረገችውን የስልክ ምልልስ ከበቂ በላይ ማስረጃ እንደሆነም ነው የተገለጸው። ማዛማመድ ለብርቱካን ለብርት ኳን ደጋግሜ ነግሬያት የታሪክ የአንቺ ታሪክ ብቻ አይደለም የገሊ ታሪክ ብቻ አይደለም የመላው አማራ ሁሉም ታሪክ ነው። እህቷ ጣልቃ ገብታ እንደዚህ እንደሰራች አስቀድማ ታውቃለች ትላለች ማዛማመድ ኢቢሲ ላይ ከሰራች ምኑ ነው የማታውቀው? ኢቢሲ መታ ቀርጸዋታል። እኔ በግልጽ ነው የምነግረሽ፣ እንደት ነው የምነግረሽ። መደበቅ አለባት። ሚዲያ ላይ ሳትወጣ ነው የነገር ሚዲያ ላይ ከወጣ መንግስት ይገልሻል፣ ብያታለሁ። ይህ የመንግስትን ትልቅ ፖለቲካ ነው የሚያበላሸው። ቀልድ አይደለም። ከኢትዮጵያ እስከ አሜሪካ ነው ፖለቲካውን የሚያበላሸው። የአሜሪካ መንግስት እኮ ያውቀዋል ይህንን ጉዳይ፣ ቀልድ መስሎች ነው። እግዚአብሔር ምስክሬ ነው። እኔ በልጄ ነው የምምልልሽ። የአሜሪካ መንግስት ድረስ እኮ አሳውቀናል። በልጇ አምላ፣ የእግዚአብሔርን ስም ጠርታ ሴራውን የምትተነትነው ማዛና ይህንኑ የተመከረበትንና በጀት ተመድቦለት የተከናወነ ድራማ የከወኑ በጠቃላው ጋዜጠኛ ተብለው እነ ሲፒጂ እና የመብት ተቆርቋሪ ነን የሚሉ አገር በቀል ድርጅትና ዜጎችም ጩኸት የሚያሰሙት ሉላም ለፖሊስ በሰጠችው ቃል በጉዳዩ ትኖርበት አትኖርበት ለራሷና ለፖሊስ ቀጣይ ምርመራ ተተናው ምስክርነቷን ስንመለከት አልገባኝም በሚል የምትጀምረው እሷ ብቻ ሳይሆን፣ በዚህ ደረጃ አመፅ ለመቀስቀስ የተፈለገበት ምክንያት ለበርካቶችም አልገባቸውም። ታዲያ ዛሬም የብርቱካን ጉዳይ ከኢትዮጵያ ተነስቶ እስከ አሜሪካ ድረስ መዝለቁ ነው እየተነገረም ያለው። ወደ ቀጣይ ጉዳያችን ስናመራ ኢትዮጵያውያንን የጫነች ጀልባ ተሰውራለች። ከሶስት ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የነበረችው ጀልባ ተሰውራለች። ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረችው ጀልባ የት እንደገባች ሳይታወቅ ቀናቶች ተቆጥረዋል። ደላሎች ለቤተሰብ ጀልቧ ሰምጣለች ብለው መርዶ እየነገሯቸው ሲሆን በተለያየ መንገድ መረጃዎችን ለማጣራት ቢሞከርም ስለ ጀልቧ መስጠም የሚገልጽ ምንም አይነት በቂ መረጃ ግን ማግኘት አልተቻለም። ጀልቧ የየመን የባህር ጠረ እስከ እስክትደርስም ሲጠባበቁ የነበሩ የመኖች ለደላሎቹ እንደገለጹት ሆነ የተወሰነ መንገድ እንደተጓዙ መረጃ የሚለዋወጥበት ስልክ እንዳቆመና ምን እንደተፈጠረ ራሱ ማወቅ እንዳልቻሉ ማሳውቀዋል። በጀልባ ከተጫኑት ቤተሰቦች መካከል የተወሰኑትን ደላሎች አጥብቀው በሚጠይቁበት ሰዓትም የመኖቹ የሚሉን መሃል ላይ እንደደረሱ ጀልቧን ሲሾፍሩ ከነበሩ ሰዎች ጋር የነበራቸው ስልክ ግንኙነት እንደተቋረጠባቸው እና ድምጻቸውን ማግኘት እንዳልቻሉ ገልጸውልናል በማለትም ለተሳፋሪ ቤተሰቦችም አሳውቀዋል። ወደ ቀጣይ ጉዳያችን ስናመራ ጋዛ የምድር ላይ ሲኦል ናት ተብሎላታል። የዓለም አቀፍ ቀይ መስቀል ኮሚቴ ኃላፊ ጋዛ በምድር ላይ ሲኦል ሆናለች፣ የእስራኤል ወታደራዊ ጥቃት እንደቀጠለ ነው ሲሉ ለመረጃ ምንጫችን ገልጸዋል። ኃላፊዋ የሰጡት አስተያየት የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት እስራኤል የምትከተለውን ስልትም ፍልስጤማውያንን በጋዛ የመኖር ህልውና አደጋ ላይ እየጣለ መሆኑን አስጠንቅቀዋል። በመሆኑም እስራኤል በጦርነት ውስጥ በዓለም አቀፍ ደረጃ የተስማማባቸውን የስነ ምግባር ህጎች ተግባራዊ እንድታደርግም አሳስበዋል። ነገር ግን አሁን በጋዛ እየሆነ ያለው ነገር የዓለም አቀፍ ህግን እጅግ በጣም የተከፋፈለ መሆኑን በይፋ ተናግራለች። እንደ አውሮፓውያን አቆጣጠር መጋቢት 18 ጦርነት ካገረሸ በኋላ የእስራኤል የቦምብ ጥቃት መፈጸሟን ተከትሎ ከ1500 በላይ ፍልስጤማውያን መሞታቸውን በጋዛ የሚገኘው የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል መከላከያ ሰራዊት 400 ሺህ የሚጠጉ ሰዎች እንዲፈናቀሉ ያስገድዳቸውን የመልቀቂያ ትዕዛዝም አውጥቷልም ተብሏል። እስራኤል ከማርች ሁለት ጀምሮ በምግብ የህክምና አቅርቦቶችና ሌሎችም ዎ ወደ ፍልስጤም እንዳያልፉ ሙሉ በሙሉ እግድም ጥላለች። እስራኤል ሁልጊዜ በጋዛ ዓለም አቀፍ ህግን እንደምትከተልና የሃማስ ተዋጊዎችም በሲቪል ህዝብ መካከልም ተደብቀው በመኖራቸው የዋስትና ጉዳት አንዳንድ ጊዜ ሊከሰት እንደሚችልም ተከራክራለች። በሙዚቃ ድግስ ወቅት በተፈጠረ የጣሪያ መደርመስ የ221 ሰዎች ህይወት አለፈ። በዶሚኒካን ሪፐብሊክ ዋና ከተማ በሚገኝ ታዋቂ የምሽት ክለብ ቤት ውስጥ በተካሄደ ኮንሰርት ላይ የቤቱ ጣሪያ ወድቆ የ221 ሰዎች ህይወት ተቀጥፏል ማክሰኛ ሁለት በዶሚኒክ ታዋቂ የሙዚቃ ስልት የሆነው የሜርንጌዌ አቀንቃኝ የሆነው ሮቢ ፔሬስ የሙዚቃ ስራውን በሚያቀርብበት በሳንቶ ዶሚንጎ በሚገኘው ጄትሴት ክለብ በደረሰ የጣራ መደርመስ አደጋ ነው የብዙዎች ህይወትም ማለፉ የተነገረው። በዚህ የሙዚቃ ኮንሰርት ላይ ፖለቲከኞች፣ አትሌቶችና ሌሎችም ታዋቂ ግለሰቦችና የሌሎች ሀገራት ዜጎችም ጭምር ተገኝተው የነበረ ሲሆን አርቲስቱን ጨምሮ 221 ሰዎች ህይወታቸው አልፏል። አብዛኞቹ ተጎጂዎች ጣሪያው ሲወድቅ በጭንቅላታቸውና በደረታቸው ላይ ከፍተኛ ጉዳት ጭንቀት ደርሶባቸዋል፣ የተባለ ሲሆን የሞቱት ሰዎች አብዛኞቹ በጭንቅላታቸው ላይ የተመቱ ናቸውም ተብሏል። ፕሬዚደንት አቢናደር በአደጋው ህይወታቸውን ላጡ ቤተሰቦች የሀዘን መግለጫ ያወጡ ሲሆን በሀገሪቱም የስድስት ቀን የብሔራዊ ሐዘን ቀን ታውጇልም ተብሏል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኒህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።